በዚህ በኩል በጣም ነው የሚያስፈራው። ውስጥ ለውስጥ ያለው ምንስቲ የምናየሆነ የሚሆነ ብቻ ማውጫው ቤት በኩል እንደሆነ ማውጫውን የፈለግኩኛል ማውጫ በዚህ ነው መሰለኝ፣ በዚህ ነው መሰለኝ። ማውጫ እንግዲህ እንደምትሰቡት አቅራቢያው ላይ ሰዎች አሉ፣ ሌሎች ሰዎች ምናምን አሉ ድምጽ የሚሰማ ምናምን ነገር አለ እና በዛ አይነት ውስጥ ሆኑ። እንዲህ ተመልካቾች፣ በዚህ መንገድ ነበር መጀመሪያ ላይ የሄድኩት ና አሁንም ያንን መንገድ ነው ተከትል እየሄድኩ ያለሁት ቦታው ላይ ሰውየውን አገኘዋለሁ የሚል ግምት አለኝ። ምክንያቱም ከዛ በፊትም በተደጋጋሚ እኔም ካሳለፍኩት ታሪክ በኋላም ለማየት ሄጄ ነበረ ሞክሬ ነበር ነበረም አላመች ብሎኝ ስለነበር ነው የነበረው ሁኔታ። ያለውንም ነገር ተጠግቶ እንትን ማለት ማየቱም ስላልተመቼ ስለነበር ነው። እና ዛሬ እንግዲህ ተዘጋጅቼ ነው እየሄድኩኝ ያለሁት። ምናልባት እንዴት ነው ይሳካልና እናገኘዋለን ወይ፣ ወደ ጅብነት የሆኑት ሲቀየር በካሜራችን እንይዘዋለን ወይ የሚለውን ነገር እንግዲህ አብረን ነው የምናየው። ሰላም፣ ሰላም እንዴት አላችሁ? ኢትዮጵያ እና ኤርትራውያን በያላችሁበት የዓለም ጫፍ ሁሉ ሰላምታ የደረሳችሁ ዘላለም ነኝ። እንግዲህ ይሄኛው የዘላለም ገጠመኝ ብለን ገጠመኞቻችንን እናንተን የሚያስተምሩ በስራ ገጠመኞች፣ በስራ ሂደቶች ውስጥ የገጠሙንን በዋናው ቻናላችን ወደ እናንተ ያላቀረብናቸውን ጉዳዮች የምናወራበት ዝግጅታችን ነው። እንግዲህ አብራቸውኝ ስለምትቆዩ የእውነት እጅግ አድርጌ አመሰግናለሁኝ። በመጀመሪያው ቪዲዮ አንዳንድ ጉዳዮችን አንስቻለሁኝ እና ስላለው ነገር እንድትረዱም ወደዛ ቪዲዮ መሄዳችሁ መመልከት ትችላላችሁ። በዚህ አጋጣሚ ጋብዛችኋለሁ የመጀመሪያውን ቪዲዮ። ይህ ቻናልም ደግሞ አዲስ ነው እና ሰብስክራይብ በማድረግ አብራችሁን እንድትሆኑ ጥሪ ያቀርብላችሁ አለሁኝ። እንግዲህ ውድ ቤተሰቦቼ ዛሬ አንድ ቦታ ሄጄ የገጠመኝ የነበረን ነገር ድጋሚ በጥቂቱ ላስታውሳችሁ ነው ወደ እናንተ የመጣሁት። አንድ ቦታ እጅግ በጣም አስፈሪ የሆነ ቦታ፣ ሰዎች ወደ ጅብነት የሚቀየሩበት ቦታ ላይ እም ከዚህ በፊት ሄጄበት የነበረ እና ከዚህ በፊት የተመለከታችሁት ታሪክ ገጥሞኝ የነበረበት ቦታ ላይ ነው ሄጄ ያለውን ነገር ወደ እናንተ ላሳያችሁ በዛም ስላየኋቸው ነገሮች ላወራችሁ ነው የመጣሁት እና እስቲ በዛ የነበረኝን ጥቂት ነገር አካፍላችኋለሁ። አብራችሁኝ እንድትቆዩ ጋብዛችኋለሁ። መልካም ጊዜ። በዚህ በኩል በጣም ነው የሚያስፈራው። ውስጥ ለውስጥ ያለውን ነገር እስቲ የምንድነው ነው የሚሆነው ብቻ። ማውጫው ቤቱ በኩል እንደሆነ ማውጫውን ነው የፈለግኩኝ በዚህ ነው መሰለኝ። በዚህ ነው መሰለኝ። ሞጮ በጣም ነው ግራ የሚያጋባ ውስጥ ለውስጥ ሲገባ እስኪ ያለውን ነገር ቤት በኩል ያስወጣኛል የሚለውን አለው። ተመልካቾች በዚህ መንገድ ነበረ መጀመሪያ ላይ የሄድኩት እና አሁንም ያንን መንገድ ነው ጥቅት እየሄድኩ ያለሁት። ቦታው ላይ ሰውየውን አገኘዋለሁ የሚል ግምት አለኝ። ምክንያቱም ከዛ በፊትም በተደጋጋሚ እኔም ካሳለፍኩት ታሪክ በኋላም ለማየት ሄጄ ነበረ፣ ሞክሬ ነበር፣ ነበረም አላመች ብሎኝ ስለነበር ነው የነበረው ሁኔታ። ያለውንም ነገር ተጠግቶ እንትን ማለት ማየቱም ስላልተመቸኝ ስለነበር ነው እና ዛሬ እንግዲህ ተዘጋጅቼ ነው እየድኩኝ ያለሁት ምናልባት እንዴት ነው ሳካልናል? እናገኘዋለን ወይ? ወደ ጅብነት የሆኑት ሲቀየር በካሜራችን እንይዘዋለን ነው የሚለውን ነገር እንግዲህ አብረን ነው የምናየው። ትንሽ መንገዱ ተመሳሳይ ነገር ስለሆነ ትንሽ እንትን ይላል ግራ ያጋባልና እስቲ ያለውን ነገር አብረን ክሩዥን ያለውት የተወሰነ ክሩ አለ አብሮ መንገዱ ልክ ነው። መንገዱ ልክ ነው። የባለፈው መንገድ ነው። ይሄ እንት በዚህ በዚህ መሰለኝ ነው፣ በዚህኛው ነው። እንት ሰው ግን ይገባበታል፣ አይገርምም? ይገባል። ሰው እንቅስቃሴ እንዳለ ያስታውቃል። መንገዱ በስመ አብ ትንሽ እንትን የለ። ኧረ ሳንጠፋን ነው በዚህ ሳንጠፋን ቀረ ቤትም በዚህም ናእን ያስወጣ መሰለኝ። አይዞ ደቀማ እንግዲህ ትንሽ መንገዱን ያገኘን ይመስለኛል። ቀጥ ያለ መንገድ ነገር እያየህ በዚህስ እንግዲህ የሁሉ ቦታ አቋርጦ ነው እሱም የሚሄደው ወደዛ ቦታ ላይ የሄደው። ግን ደግሞ ሌላ ሰዎች ስጠይቅ ምንድን ነው ያሉኝ፣ በዛኛው በግልባጭ በኩል ለእኛ ይርቃል እንጂ መንገድ አለ። በዚህ ነው መሰለኝ ለእኛ ይርቀናል እንጂ፣ በዛ በግልባጭ ሰዎች የሚጠቀሙት ስፖርት የሚሰሩም ሰዎች አሉ ብለው ነው የነገሩን። ቦታው ላይ ስፖርት የሚሰሩ ሰዎች አሉ ብለው ነው ያለውን ነገር ደግሞ አሁን ትንሽ ነው የቀረው ወደዛ ጋር ተጠቅቼ እኔ እግሩ ዙሪያ ላይ እንዲሆን አደርግና ካሜራውን በአመቺ ቦታ ላይ ለመደቀን እሞክራለሁ። እንግዲህ አብራችሁ ይቆዩ። አይዞ ደርሰናል። እንግዲህ አሁን ይሄ ቦታ ላይ ብዙ ጊዜ ይሄ ሰው እያየዋለሁ፣ ተደጋጋሚ ማለት ነው። ምንም እንድታውም አይደለም ሰውም ኖረ አልኖረ እግሩን ይዞ ብዙ ሰዓት ይመስላል እንደዚህ እንትን ማለት ምናምን አይነት ነገሮች አሉበትና፣ እኔ በተደጋጋሚ ይሄ ቦታ ላይ እመጣለሁ። ይሄ ቦታ ላይ ለመምጣት ሞክራለሁ። ብዙ ጊዜ ነው ደስ የሚሆነው ና ግራቢ ያጋባ አይነት ነገር የሆነ ጊዜ እንደውም ሊያይኝ ነበረ። እኔም በተወሰነ መልኩ ራሴን በደበቅ ሞከርኩ እና ከዛ በኋላ እኔም ከዚህ በፊት ከዛችኛዋ ሴትዮ ጋር ይህን አካባቢ ታዘወትረው እንደነበረ ስለማውቅ ምናልባት ግን እሱ ግንኙነት አለው ወይ የሚለውን ነገር ግን ምንም ነገር እንትን ልል አልቻልኩኝም። ማለት ላረጋግጥ አልቻልኩም። በተደጋጋሚ ግን እሱ ይመጣል፣ በተደጋጋሚ ነው እዚህ የሚመጣው። በዛ በኩልም ደግሞ መጀመሪያ እንደውም ምንድነው የሚያስመስለው፣ ስፖርት ነው የሚያስመስለው ሰው ምክንያቱም ከዚህ ጀርባ ላይ የሆኑ ሰዎች፣ ሌሎች ሰዎች ስፖርት የሚሰሩ አሉ እና እሱም ያንን ቴክኒክ ነው የሚጠቀመው።